ሰላም ክብራትና ክብራን ውድ ተመልካቾቻችን እንኳን ለ1446 ኛው የኢዳላ ድሀ አረፋ በዓል በሰላም አደረሳችሁ አደረሰን። ልዩ የኢዳላ ድሀ አረፋ በዓል ፕሮግራም ከቱርኪ ኢስታንቡል ይዘን ተገኝተናል። ፕሮግራሙን በማስተዋወቅና በምራት ምንተስኖት ሌንጫ ከእናንተ ጋር ቆይታ ማደርግ ይሆናል። አጠገቤ ተወዳጁ ጋዜጠኛ ኢስሃቅ እሸቱ አብሮኛለሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ጋስተኛ ኢስሃቅ እሸቱ እንኳን ላይላድሀ ራፋ በዓል በሰላም ደረስ እንኳን አብራ ደረሰ ክብራትና ክብራን ውድ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን ከኛ ጋር ቆይታ የምታደርጉ ከሆነ አብዝታችሁ መታተርፉ ይሆናል። ከጀርባችን የምትመለከቱ ከቱሪስት አባችን ሳይቶች መሀል አንዱ የሆነው ሱልጣን አህመድ መስጊድ ነው። ከፊት ለፊታችን ደግሞ ሃጊያ ሶፊያ መስጊድ ይገኛል። ሁሉንም የምናስቃኛቸው ይሆናል። በቅድሚያ እስኪ ስለ ሱልጣን አህመድ መስጊድ የተወሰኑ ታሪካዊ ዳራዎች ነ ጥሩ ሱልጣን አህመድ መስጊድ፣ በነገራችን ላይ መጀመሪያ ከሲግኒፊካንሱ ህንምጣ ልክ አሁን አዲስ አበባ ላይ ስለ መስጊድ ሲታሰብ አንዋር ምሽ ታላቁ አንዋር መስጂድ ይባላል። ልክ እንደ ታላቁ አንዋር መስጊድ አይነት ቦታ ያለው ነው፣ ለከተማዋ ዋና የሚባል መስጊድ ነው። ያም የሆነው ከታሪኩ ከምኑ በመነሳት ነው። እንግዲህ የተገነባው በሱልጣን አህመድ ገና በ19 ዓመቱ ስልጣን ላይ ሲወጣ ነው። ሱልጣን አህመድ የመጀመሪያ አንደኛ ሱልጣን አህመድ አንደኛ ማለት ነው። በ1609 ነው የተጀመረው ግንባታው ያለቀው ደግሞ በ1616 ነው። ራሱ ከ6 ዓመታት የፈጀ ግንባታ ነው። የገነባው ሰው የታዋቂው ሚማር ሲናን እንግዲህ ሚማር ሲናን ማለት ዝች ከተማ ላይ ሌሎችም የቱርክ ከተሞች ላይ ትላልቅ የሚባሉ አርኪቴክቸር የሰራ ይሄ የኪነ ህንፃ ጥበብ ላይ እጅግ የተካነ ልዩ ቴክኖሎጂዎችን ማዋቀር የቻለ በአሰራር ብቻ የክፍሎችን የሙቀት የቅዝቃዜ መጠን መቆጣጠር የሚቻልባቸውን ቴክኖሎጂዎች የሚጠቀም በጣም ግዙፍ የሚባሉ ቅርሶችን ኢስታንቡልም ሆነ በሌሎች ከተሞች ላይ ያኖረው እውቁ የኪነ ህንፃ ሰው ሜማር ሲናን የእሱ ተማሪ ነው። ይሄንን የገነባው ሴደፍካር መህመታ ተብሎ ይጠራል። ሲገነባው እንግዲህ በወቅቱ በንጉሱ ታዞ ነው የተገነባበት። ዋናው ሲግኒፊካንስ ምንድን ነው? ከተማው ላይ ትልቁ የሚባለው የአምልኮ ስፍራ መስጊድ አያሶፊያ መስጊድ ነው። አያሶፊያ ደግሞ ኦሪጂናሊ መስጊድ ያልነበረ ስለሆነ ፊት ለፊታችን የምናየው ማለት ነው ያንን ሌጋሲ ደግሞ የእኛ የምንለው ልክ በዛ የግዝፈት ደረጃ ላይ ያለ በሙስሊሞች የተገነባ መስጊድ ሊኖረን ይገባል፣ በሚል ፊት ለፊቱ ላይ ሌላ ሁለተኛ መስጊድ እንዲሰራ አድርገዋል። ያንን ያደረጉት ሌጋሲውን ለመፍጠር ነው፣ ተፎካካሪ ሌጋሲ ለመፍጠር ነው። የእኛም ኪነ ህንፃ ምክንያቱም ኪነ ህንፃ ራሱ ሰዎች ታሪካቸውን ለቀጣዩ ትውልድ የሚያሻግሩበት መንገድ ነው። ስለዚህ በዛ መልኩ እንደ አዲስ መስራት አለብን ብለው ፈንድ ተደርጎ በጣም ትልቅ ነበር የተሰራው። በወቅቱ የተሰራ ነው። ስድስት ሚናሬቶች አሉት። ከስድስት በላይ እንዲሆን አልተደረገም። ያው የታሪክ ባለሙያዎች እዛ ላይ የተለያየ ልዩነት ቢኖራቸውም ከመካው መስጊድ የሚናራው ቁጥር ጋር መለያየት አለበት በሚል መጨረሻ ላይ አንድ እንዲጨመርበት ተደርጓል። ለምንድን ነው መቀናቀን እንዳይመስል፣ ከመካ መስጊድ ጋር ፉክክር እንዳይመስል። እንደዛ አይነት ፖሊሲዎችን ይጠቀሙ ነበር። ምክንያቱም ኦቶማን በወቅቱ የእስልምና ቅዱሳን ቦታዎችን ሦስቱንም የሚያስተዳድረው ኦቶማን ነበር። ስለዚህ ለዛ ቅርስ ክብር ሲሉ ለየት ለማድረግ እንደወሰኑ ይታወቃል። ከዛ ውጭ ግን በጣም ልዩ አርኪቴክቸራል ወንደር ነው። ስለዚህ ሱልጣን አህመድ መሽድ ማለት ለቱርኮች በጣም ልዩ ሲግኒፊከንስ ያለው የከተማዋ ግርማ፣ የከተማዋ ሞገስ ተብሎ የሚታሰብ ትላልቅ የሚባሉ ሰልፎች፣ ትዕይንተ ህዝቦች የሚካሄዱበት፣ የኢድ ሰላት የሚሰገደበት፣ አሁንም ድረስ በቃ የጋራ መሰባሰቢያ ተደርጎ የሚታሰብ ትልቅ ቦታ ነው። ሲግኒፊካንት ያለው ቦታ ነው። ከዛ ውጭ ደግሞ በጣም እንትን ነው። ኮምፕሌክስ ነው። ትልቅ እንትን ነው። ሆስፒታሎች ነበሩት፣ የገበያ ቦታዎች ነበሩት፣ መዝናኛ ቦታዎች ነበሩት። መድረሳዎች፣ አሁንም ድረስ መድረሳዎች አሉት። አሁን በዚህ በኩል የምታየው ለምሳሌ መድረሳ ነው። እያንዳንዳቸው የራሳቸው ታሪካዊ ሌጋሲ ያላቸው አሁንም ድረስ ታሪካዊ ሌጋሲያቸውን ማስቀጠል ችለዋል። መልካም እንግዲህ ውድ ተመልካቾቻችን ስለ ሱልጣን አሕሜት መስጊድ በቂ መረጃ እያገኛችሁ እንደሆነ ተስፋ እናደርጋለን። መስጊዱን ለየት የሚያደርጉ ነገሮች ምንድናቸው? አዛንም ላይቭ እንደሚደረግ ሰምቻለሁና እስኪ የሱልጣን አሕሜት መስጊድን ለየት የሚያደርጉ ነገሮችን። ልዩ ከሚያደርጋቸው ነገሮች አንዱ ደግሞ አዛን ላይቭ ነው የሚደረግበት እንግዲህ እዚህ ሀገር በጣም ብዙ መስጊዶች ስለሆነ ያሉት እዚህ ከተማ ላይ 270 በላይ መስጊዶች አሉ ኢስታንቡል ላይ ብቻ በጣም በርካታ መስጊዶች ነው ያሉት ከተማው ላይ ለሁሉም ሙዋዚን መመደብ በጣም ከባድ ስለሚሆን አንዳንዶቹ በተቀዳ ድምፅ ነው አዛን የሚደረግባቸው ብዙዎቹ። ይሄኛው መስጊድ ግን በቋሚነት አዛን ከሚደረግባቸው መስጊዶች ነው። በአዛንና በኢቃም መካከል፣ በሁለቱ ጥሪዎች መካከል ዱዓ ይደረጋል፣ ቁርአን ይቀራል። በኢትዮጵያዊው በሀበሻዊ ቢላል ላይም በየጊዜው ዱዓ ይደረጋል። ይሄም ልዩ ከሚያደርጉት ነገሮች ነው ተብሎ ይታሰባል። በጣም ውስጡ በጣም የሚያምር ውስጥ ስትገባ ልዩ ስሜት እንዲሰማ የሚያደርግ ጥንታዊ መስጊድ ነው። እና በጣም በቱርኮች ማህበረ ፖለቲካ ውስጥ ልዩ ቦታ ያለው አሁንም ድረስ ያንን ቦታውን የሚቀናቀነው የሌለው ትልቅ ሌጋሲ ጥለው ያለፉት ሌጋሲ ነው ተብሎ ይታሰባል። ይሱዬ እንግዲህ በጣም የሚገርም ታሪክ ነው የነገርከኝ። የመስጊዱን የውስጠኛ ክፍል ገብተን ማየት የምንችል ከሆነ ድንገባና ለውድ ተመልካቾቻችንን ውስጥ ማስገኘት የምንችል ከሆነ በጣም ልዩ ነው። ይሄ እዚህ የምታየው መድረሳው አካባቢ ነው። አሁንም ድረስ በመድረሳነትም በልዩ ትምህርት ቦታዎችም ያገለግላል። ይሄ አሁን በየጊዜው በነገራችን ላይ ሪስቶሬሽን ይሰራበታል። ምክንያቱም እንደምታውቀው ኢስታንቡል ብዙ የምድር መንቀጥቀጥ የሚያጠቃት ከተማ ናት። ከዛ አንፃር የሆነ ጉዳት ሲደርስ በየጊዜው ሪስቶር የማድረግ እንትን ይወስዳሉ። ሪስቶር ሲያደርጉ ረጅም ሰዓት ነው የሚፈጁት። ለምሳሌ የመጨረሻ የሚባለው ሪስቶሬሽን ኦልሞስት ከስድስት ዓመት በላይ ፈጅቷል። ውድ ተመልካቾቻችን እንግዲህ ቀረፃ እያደረግንበት ባለንበት ሰዓት የሌላ ሀገራት ዜጎችን ጭምር የመጡ የጎበኙ ይገኛሉ። ቦታው እንግዲህ እጅግ በጣም ለእይታ ማራኪ ቀልብን የሚገዛ ነው። የቱንጻቶግን እጅግ በጣም የሚገርም ነው። ክብረትና ክብራን ግዲ ተመልካቾቻችን፣ እኛም ወደ ውስጥ ገባ ብለን ለእናንተ ያሉ ነገሮችን የምናሳያቸው ይሆናል። የ1446ኛው የኢድ አላዳሃ አረፋ በዓል ፕሮግራማችን ከተርክ ኢስታንቡል እንደቀጠለ ነው። ተወዳጁ ጋዜጠኛ ኢስሃቅ እሸቱ አብሮኝ አለ። እንግዲህ የሱልጣን አሕሜት መስጊድን ከማስጎብኘታችን በፊት ከጀርባችን ደግሞ ትልቅ የገዘፈ ታሪክ ያለው በእድሜም አይ ቲንክ ይበልጣል መሰለኝ ሃጊያ ሶፊያ መስጊድ ይገኛል። እስኪ ኢስሃቅ፣ ስለ ሃጊያ ሶፊያ መስጊድ ደግሞ የምትወሰነ ነገር ስለኝ። ሃጊያ ሶፊያ መስጊድ በጣም ጥልቅ ታሪክ ካላቸው ቦታዎች ውስጥ የከተማ ቦታዎች ውስጥ አንዱ ነው በጣም ኦልድ በእድሜ ደረጃ ከተማ ውስጥ ካሉ ኪነ ህንፃዎች በጣም ኦልድ ከሚባሉት ውስጥ ነው። ከዛ ውጭ ደግሞ ማግኒፊክ በወቅቱ የነበረውን ቴክኖሎጂ በማንጸባረቅ ቴክኖሎጂካል ማርቭል ሆኖ የአስገራሚ ቴክኖሎጂ ተደርጎ ለረጅም ጊዜ የቆየ ነው። አሰራሩን ከታሪኩ ጀምረን ስናየው በ360 ከኢየሱስ ውልደት በኋላ በነበረው ወቅት ነው ለመጀመሪያ ጊዜ የተገነባው በቤተ ክርስቲያንነት። ከዛ በፊት የነበረው አርቴሚስ ቤተ መቅደስ ይባላል። ሌሎች ታሪኮች እንደነበሩ ነው። ኤግዛክትሊ መጀመሪያ የሚጀምረው እንግዲህ ታሪኩ በአርቴሚስ ቤተ መቅደስ ነው። አርቴሚስ ቤተ መቅደስ መሰረቶች ላይ ነው የተገነባው። በ360 ያስገነባው እንግዲህ ኮንስታንቲነስ ሁለተኛ ነው በወቅቱ በ360 አስገንብቶት በወቅቱ ሜጋሌ ኤክሌሲያስ ተብሎ ይጠራ ነበር። ቤተክርስቲያኑ አሁን በምናውቀው ቅርጹ አይደለም፣ ነገር ግን ተሰርቶ ቆየ። ከተወሰነ ከ40 ዓመታት በኋላ አካባቢ በ404 ዓመፅ ይነሳል፣ ከተማዋ ላይ በአመፁ ወቅት ይቃጠላል ያ ቤተክርስቲያን ከዛ በኋላ እንደገና በ415 በድጋሚ ንጉስ ቴዎዶሲዮስ ሁለተኛ ያስገነባዋል። እሱም ሁለተኛውን አይነት ሪኢተሬሽን ነበር ያስገነባው፣ በወቅቱ አስገንብቶት ቆየ። ከዛ በኋላ በ532 በድጋሚ ሌላ አመፅ ተነሳ፣ የኒካ አመፅ ተብሎ ይታወቃል። በዛ ወቅት እንደዚሁ ተመሳሳይ የመቃጠልና የመጎዳት አደጋ ደረሰበት። የዛኔ ጁስቲንያን አንደኛ፣ ንጉስ ጁስቲንያን አንደኛ ለምን ትልቅ አድርጌ ግዙፍ አድርጌ አልገነባውም? በአንድ ፊቱ በቃ ምክንያቱም ቀደምት የሚታወቀው በአርቴሚስ ቤተ መቅደስ ነው፣ የሮማውያን የፓጋና አምልኮ ነበር። ከዛ በኋላ በቃ አሁን እንደውም ይህንን እድል ተጠቅሜ ትልቅ አድርጌ መገንባት አለብኝ ብሎ ፈንድ አድርጎት፣ ሁለት ታዋቂ የሚባሉ አርኪቴክቶች፣ የወቅቱ አርኪቴክቶች እነሱ ናቸው። ቴራሚስና ይመስለኛል ኢሲዶር የሚባሉ ሁለት አርኪቴክቶች በወቅቱ ዲዛይን አድርገው ይሰሩታል። ኦልሞስት ግንባታው ወደ ስድስት ዓመታት አካባቢ ይፈጃል። በ537 ዲሴምበር 27 ላይ ትልቅ ምረቃ ተደርጎ ኦልሞስት የባዛንታይን የምስራቅ ኦርቶዶክሳዊ ስነስርዓት ዋናው ቤተ መቅደስ ወይም ካቴድራል ተደርጎ ተሰራ። ከዛ በኋላ እንግዲህ ለረጅም ጊዜ በዛው መልኩ ነበር የቆየው። በኋላ ላይ በኦርቶዶክስና በካቶሊክ መካከል የመጀመሪያው ሪፍት ሲፈጠር ስኪዝም ተብሎ የሚታወቀው በ1054 በተወሰነ መልኩ ባለቤት የመቀያየር ሂደቶች ነበሩት። መጨረሻ ላይ ግን በዛው በምስራቅ ኦርቶዶክሳውያን እጅ ቆየ እስከ 1204 ድረስ። በ1204 ግን ምን ተፈጠረ? አራተኛው የመስቀል ጦርነት ወታደሮች የቬኔሽያኖችና ላቲኖች በቦታው ሲያልፉ ቦታውን ወረው ያዙትና ከኦርቶዶክሳውያኑ እጅ ተቀማ ለኦልሞስት ለ50 ምናምን ዓመታት ያክል እስከ 1261 ድረስ በእነሱ እጅ ነበር የቆየው። ከዛ በኋላ ለነዚ 50 ምናምን ዓመታት የካቶሊክ በሮማ ቤተክርስቲያን ስር ያለ የካቶሊክ ቤተክርስቲያን ሆነ፣ ለወጠ ማለት ነው። እንግዲህ ከቤተ መቅደስ ጀመርን ከሮማውያን። ከዛ በኋላ ወደ ባዛንታይን ቤተክርስቲያንነት መጣ። እሱም ቢሆን ሁለት ጊዜ ተቃጥሎ በተለያየ ጊዜ ተሰራ። አሁን ደግሞ ከዛ በኋላ የካቶሊክ ቤተክርስቲያን ሆነ። በ1453 ኦቶማን ቦታውን አሸንፎ ሲወስድ ደግሞ ከዛ በኋላ ኢምፔሪያል መስጊድ ተደርጎ ምክንያቱም አጠገቡ በ1460 የተሰራው የቶፕካፕ ቤተ መንግስት አለ። ከቤተ መንግስቱ አጠገብ የንጉሱ መስጊድ ተደርጎ እንትን ተባለ። በወቅቱ እንግዲህ እንደሚታወቀው ብዙ የክርስትና ቅርሶች ነበሩት። ኦቶማኖች ደግሞ ቅድም እንደነገርኩ ፖሊሲያቸው የበፊቱን ቅርስ አያወድሙም እንዳለ ያው ቅርስ ላይ የተወሰነ ሞዲፋይ አድርገው ይጨምሩበትና ጥቅም እንዲሰጥ ያደርጉታል። ስለዚህ እዛ በወቅቱ የነበሩትን ግድግዳዎቻቸው ላይ የነበሩትን የቅዱሳን ስዕሎች፣ የቅድስት ማርያም፣ የኢየሱስ ስዕሎች ምኖች፣ እንዲሁ ብቻ ከላይ እንዲለበጡና እንዳይበላሹ ፕሪዘርቭ እንዲደረጉ አድርገው አቆይተውታል። የተወሰኑ ምህራብ እንደዚሁ ደግሞ ሚናራ አይነት ነገሮች ብቻ ነው የተጨማመሩበት። በዛ ሂደት ብቻ ታሪኩን ሞዲፋ አድርጎ እንትን ኦኔ ማድረግ እና እድሜ ማስቀጠል ነበር። እንደውም በሆነ ወቅት ላይ በየእንትን ሲደርስበት፣ ከመቶ ዓመት በኋላ ልሙስ እነሱ ከወሰዱት በኋላ የምድር መንቀጥቀጥ እንዳልኩ በየጊዜው ይፈጠራል። በየሃምሳ ዓመቱ ምድር መንቀጥቀጥ አይጠፋም። እዚህና ጉዳት ሲደርስበት ያንን የመጠገን ስራ የሰራው የኦቶማኖች ዋና አርኪቴክት የነበረው ሚዕማር ሲናን ነው። ቅድም እንደነገርኩ ሚዕማር ሲናን ያንን ጥገና አድርጎለት መቆየት ችሏል ማለት ነው። ከዛ በኋላ ደግሞ በ1920 ዎቹ እንግዲህ የቱርክ የኦቶማን ስርዓት ከወደቀ በኋላ የመጣው የተርክ ሪፐብሊካን አስተዳደር በ1931 አምልኮ እዚህ ቦታ ላይ መፈጸም የለበትም ብሎ ያስቆመዋል። ምክንያቱም ሞር ከእስልምና የተቃረነ አይነት አካሄዶች የነበሩበት ሪፐብሊካን ስለሆነ በጣም ሙስሊሙን የሚገፋ ሴኩላሪዝም ይከተሉ ስለነበር በወቅቱ ከ1931 በኋላ ወደ ሙዚየም መቀየር አለበት ብለው በ1934 እስከ 35 ባለው ጊዜ ወደ ሙዚየምነት ተቀየረ ማለት ነው። ከዛ በኋላ ደግሞ ከ86 ዓመታት በኋላ በጁላይ ወር 2020 በድጋሚ የዛሬ አምስት ዓመት በኤርዶጋን አስተዳደር ወደ ቀደመው የመስጊድነት ሆኑ። ለ500 ዓመታት አሁንም ሙዚየምነቱ አልቀረም። በነገራችን ላይ አሁንም ድረስ ከስግደት ከሰላት ሰዓት ውጭ ባለው ጊዜ ሙዚየም ነው። ሰዎች ይገባሉ፣ ያሉ ይጎበኛሉ። ለምሳሌ ፎቁ ላይ ተከፍሎ ነው የሚገባው። ሞር የሚጎበኙ ታሪካዊ ቅርሶች ስላሉት ታችኛው ደግሞ ለመስገጃ ይውላል። ከዛ በኋላ በድጋሚ ከ86 ዓመት በኋላ ወደ መስጊድነት ተመለሰ። በዋነኝነት ይሄ መስጊድ ያለው ሲግኒፊካንስ ምንድን ነው? በ1453 የተካሄደው ድል ዋና እንደ ዋንጫ ተደርጎ ይታያሉ፣ ወይም ደግሞ የዛ ሲምቦሊክ ተምሳሌታዊ የሆነ ውክልና አለው ተብሎ ስለሚታሰብና ኦቶማን ሲወድቅ ደግሞ እስልምናን ሞር የመቃረን አይነት አካሄድ አድርገው ስላመጡት የዚህ ተመልሶ ወደ መስጊድነት መመለስ ትልቅ ታሪካዊ ለሙስሊሙ ትልቅ ታሪካዊ ሲግኒፊካንስ ስላለው ድጋሚ መመለስ አለበት ምን ለረጅም ጊዜ ህዝባዊ ንቅናቄዎች ነበሩ። መጨረሻ ላይ በ2020 ወደ ከሙዚየምነት ወደ መስጊድም ሙዚየምነት ነው ሄዷል። በዓለም ላይ እጅግ በጣም ከሚጎበኙት የቱሪስት አትራክሽኖች አንዱ ነው። ይሁንም ድረስ ወደየ ጊዜው ይጎበኛል። ውስጡ ስትገባ በጣም ልዩ የሆነ የስነ ህንፃ ጥበብ ያለው የኪነ ህንፃ ጥበብ ያረፈበት እንትን ነው ማለት ይቻላል። ና ኦልሞስት ከቤተ መቅደስ ጀምሮ፣ ከዛ በኋላ በካቶሊክ በኦርቶዶክስ መካከል፣ እንደገና በኦርቶዶክስ በካቶሊክ በመሃል ደግሞ እንደገና ወደ መስጊድ፣ ከዛ ሙዚየም፣ እንደገና መስጊድ፣ እንግዲህ በተለያዩ እጅ እየለዋወጠ ለረጅም ጊዜ ሲቀያየር የቆየ ነው። እንግዲህ በቀድሞቹ ወቅቶች እንዲህ አይነት ልማዶች ነበሩ። ትላልቅ ቦታዎች ሲያዙ ዋና አደባባይ ላይ ያሉ ቦታዎችን የመቀየር ነገሮች ነበሩ። ስፔን ላይ ተመሳሳይ ምሳሌዎች ነበሩ። ፖርቹጋል፣ ባልካኖች ላይ ተመሳሳይ ነገሮች ነበሩ። ኦቶማን ከለቀቀ በኋላ ብዙ የኦቶማን መስጊድ የነበሩት አሁን ላይ ተቀይረው እንዳሉ ይታወቃልና በወቅቱ እንዲህ አይነት አሰራሮች ነበሯቸው። እንግዲህ እስካሁን ድረስ ይሄ ነገር ሌጋሲው ቀጥሏል። አሁንም ድረስ እንግዲህ ኦልሞስት ባዛንታይኖች ስር በነበረበት ዘጠኝ መቶ ምናምን ዓመታት፣ ከዛ በኋላ በኦቶማኖች ውስጥ በነበረበት አምስት መቶ ኦልሞስት አራት መቶ ምናምን ዓመታት አሁንም ድረስ የከተማይቱ መስህብ ሆኖ መቀጠል የቻለ አሁንም ድረስ የሚጎበኝ በስፋት እንትን የሚባልና ሁሉም ከዛ ጋር ታሪካዊ ስሜታዊ ትስስር ያዳበረበት ልዩ ኪነ ህንፃ ልዩ ህንፃ ሆኖ ቆይቷል። ከተማይቱ ግርማ ሞገስም ነው። ኦልሞስት ከሚጎበኙት ትላልቅ ቦታዎችም ውስጥ አንዱ ነው። ሱልጣን አህመድ መስጊድ ሚል ከተሰራበት አንዱ የዚህንም ሌጋሲ በዚህ በኩል ደግሞ የኦቶማን ኪነ ህንፃ ጥበብ በስፋት መታየት አለበት በሚል አመክንዮ ነው የሆነው እየተሰራው እና ይሄ በጣም ልዩ የሚያደርገው ነገር ይመስለኛል። እንግዲህ ውድ ተመልካቾቻችን ከዚህ በቀጠል ደግሞ ወደ ሱልጣን አህመድ መስጊድ ወደ ውስጥ ገባ ብለን ያሉ ነገሮችን ለተመልካቾቻችን እናሳይ። ሳተነ ወጀማተን ሸምለነ ቱሪስት ነው የሚመጣው። በጣም በጣም ብዙ ቱሪስት ነው ያለው፣ የቱሪስት መጠኑም አያልቅም፣ በቃ ሁሌም ይጎበኛል። ይህ አሁን ኖርማል ሰላት የሚሰገድበት ለረጅም ጊዜ ሲሰገድበት የቆየ መስጊድ ነው፣ ግን ከቱሪዝሙ ጋር አብሮ ነው የሚሄደው። ሰላት በማይደረግባቸው ሰዓቶችም ይጎበኛል። ውስጥ ያሉ ሰዎችም ሰጋጁን በማይረብሽ መልኩ ከዳር ሆነው ይጠብቃሉ፣ ያሉ ኦብዘርቭ ያደርጋሉ ሞደስት ክሎዚንግ አለ። በሩ አካባቢ ላይ እንደዚህ ያው በጣም የተጋለጠ አለባበስ ለብሶ መግባት ስለማይቻል እንደዚ አይነት አለባበስ ላላቸው ሰዎች እንዲህ እንደ ካባ የሚደረቡ ነገሮች ይደረጉላቸዋል። ያንን አድርገው ሸፈን ብለው ይገባሉ በሞደስት አለባበስ ህግ መሰረት። ከዛ አንጻር በጣም ይሄ በነገራችን ላይ ትልቅ ኮምፕሌክስ ነው። ቅድም እንደነገርኩ መድረሳዎች የተሟሉ ልክ ትላልቅ ዩኒቨርሲቲዎች እንደምትላቸው የህዝ ማዕከላት አሉት፣ መድረሳዎች አሉት፣ ሆስፒታል፣ የንግድ ቦታዎች አሉት። አጠቃላይ አንድ ሰው በዚሁ አካባቢ ሳይረቅ መኖር የሚችልባቸው አማራጮች ነበሩ። ስኮላርሽፖች አሉ፣ ምኖች አሉ። እነዚህ በጣም በወቅቱ ልካሁኛ ሃርቫርድ ምናም እንደምንላቸው በጣም ታዋቂ የሚባሉ የእውቀት ቦታዎች ተደርገው ይታሰባሉ። ያ ያ ነገር ልዩ ያደርጋቸዋል። አሁን ባለፈው በረመጣን ለምሳሌ አንድ ይፍጠር እዚህ ማድረግ ገጥሞኝ ነበር። ራሱን የቻለ መስጊድ በለው ውስጡ፣ ስትገባ ውስጡ ራሱ ብዙ የሚያምሩ ነገሮች፣ ግንባታዎች ምኖች አሉት ያ ነገሩ ልዩ ያደርገዋል። ሌላው የዚህ ሀገር ምናልባት ልዩነቱ መስጊዶች የህይወት ማዕከልም ጭምር ናቸው። የመስገጃ ቦታዎች ብቻ አይደሉም። ለምሳሌ ፋቲ መስጅድ ብትሄድ ውስጡ ሰፊ ግቢ አለው። መቀመጫ፣ መዝናኛ ቦታዎች አሉት። ህፃናት እዛው ሲጫወቱ ብስክሌት ሲነዱ ይውላሉ። እንትን ነው በቃ ሰፋ ብሎ ህይወትህንም እዛው ዘና ብለህ የምትውልበት የሰፈሩ መዝናኛም ምንም ሳደር ኮምፕሬንሲቭ ናቸው። ትላልቅ ማዕከል አድርገው ነው የሚሰሯቸው። ከዛ ውጭ በየጊዜው ሲፈርሱ ድጋሚ የመስራት አስተካክሎ የማደስ የበለጠ ትን ማድረግ ነገር አለ። እንግዲህ ውስጥ የምታየው በሙሉ የአራት መቶ አምስት መቶ ዓመታት ያለው ኳሊቲያቸውን ስትመለከት የድንጋዮቹ፣ የጥርቡ፣ የቅርጾቹ የምኖቹ ስታይ በዛ ዘመን የነበረ ቴክኖሎጂ አይመስልም። እንዴት ነው እንደዚ አሳምረው የሚሰሩት ብለህ ለመገረም ትገደዳለህ። በጣም ያ የምታየው እንግዲህ ውዱ ማድረጊያ ነው። ለሰላት ትጥበት የሚካሄድባቸው ቦታዎች ናቸው። ብዙዎቹ ጥንታዊ ናቸው። ቧንቧዎቻቸውን ብትመለከት ምናልባት አሁን እዛ የምታያቸው ቧንቧዎች መቶ ሁለት መቶ ዓመት የሞላቸው ሊሆኑ ይችላሉ። በቧንቧ ደረጃ እንኳን በጣም ብዙ ዕድሜ ያሳለፉ ናቸው። ይሄ ቅድም ያልኩ ይሄ ሜዳው ማለት እንግዲህ ድሮ የፈረስ ውድድር ይደረጉ የነበረባቸው የተለያዩ አምፊ ቲያትር ያልኩ ረጅም እንግዲህ ቅሶቹ እዛ እናዛ አለው ትልቅ የከተማው ትልቅ እንትን መሰብ የነበረ ቦታ። መርሃባ ሼክ። ሀዋርዩ ማሻላ ዩ ፍሮም ኢትዮጵያ ማሻላ ዌልካም ወታይም ቱርኪ እንግዲህ እንደምታየው አንፊ ቲያትሩ ነው ቅድም ያልኩ። አሁን ላይ እንግዲህ አብዛኛው አካሉ መሬት ውስጥ ነው ያለው፣ ግን አሁንም ድረስ ቅስቶቹ ወደ ላይ ወጥተው እንደምታየ ኦብሊስክ ሆኖ የምታየው እዛ ላይ ይታያል። እንትኑ እስካሁንም ድረስ የወጡ አካላት አሉት፣ ግን ከተማው ላይ እንግዲህ ተደርቦ ስለተሰራበት ብዙዎቹ ነገሮች ወደታች ናቸው። አሁን እዛ ኦብሊስኩ ላይ ከስር ብትመለከተው እስከታች ድረስ እንደሚገባና ከታች ድረስ ተመዞ የሚወጣ መሆኑን ማየት ይቻላል። እኔ የምታያቸው በሙሉ ትላልቅ ቅርሶች ናቸው፣ ስነ ህንፃዎቹ። እዚህም ሌላ ተመሳሳይ ሙዚየም አለ። የተለያዩ በሙዚየም የተከበበ ነው፣ ሰፈሩ በሙዚየም የተሞላ ነው ማለት ይቻላል። የኦቶማን መስጊዶች እንደምታያቸው፣ መስጊዱ ትልቅ ግቢ ይኖረዋል። ከዛ ውጭ ደግሞ ሁለተኛው የውስጠኛው መስጊድ እራሱ ደግሞ ሌላ ግቢ ይኖረዋል። አፍል ይሉታል። እሱ ውስጥ ስትገባ ደግሞ ሙሉ እንግዲህ ስነ ህንፃውን ማጣጣም የምትችልበት ውበት ይመል። ስለዚህ ሶስት ላየር ያላቸው ይህ አሁን ያለንበት ግቢው ነው። ከዛ ደግሞ የውስጠኛ ግቢ ደግሞ አለው። ከዛ ደግሞ መስጊዱ አለ እና ሁሉም ስፋት ያላቸው በጣም የኪኔ ጥበብ ውበት የተላበሱ ናቸው። ድምፆቹ እዚሁ እንዲያስተጋቡ ተደርገው ነው የተሰሩት። በነገራችን ላይ እዚህ ውስጥ ለምሳሌ አዛን ሲደረግ እንዲወጣ ካላደረጉት በስተቀር ድምፁ እዚሁ ሰርኩ ቤት እያደረገ ነው የሚጨራው። እዚህ ሬስቶሬሽን ስራ እየሰሩ መሆኑን ማየት ይቻላል። እስካሁን ያላለቀው አሉ። ቱሪስቶች የሚበዙበት ቦታ ስለሆነ የቱርክን ታሪክ ለማስተዋወቅ እንደ መልካም አጋጣሚ አድርገው ይጠቀሙታል። ገለጻ ቦታዎች አሉ የተለያዩ እንትን ሪፍሬሽመንቶችን መጽሐፍቶችን፣ የታሪክ ኤግዚቢሽኖች በብዛት እዚህ ይካሄዳሉ። እንደ ትልቅ ሴንተር ስለሚቆጠር ማለት ነው። ከዛ ውጭ ሰዎች በየጊዜው እየመጡ እዚሁ ይቀመጣሉ። ማለት እዚሁ መቀመጡ ራሱ ደስ ይላል። እንዲህ አይነት ቦታዎች የሰው ልጅ ትላልቅ ግንባታዎች መካከል ሲሆን የራሱን ትንሽነት ማስተዋል ይችላል እና ጥሩ መንፈሳዊ ተመስጦ ውስጥ ይገባል። ያን ነገር ኤክስፔሪየንስ ታደርገዋለህ። ብዙ ጊዜ ከተማ ሁሉ ነገር በቃ ጭንቅንቅ ያለ ቦታ ውስጥ ስታይ ኢማጂኔሽንህን ለማስፋት ተመስጦ ለመግባት ብዙ አመች ሁኔታ ያጠቃ። ትላልቅ ግንባታዎች መካከል ስትሆን ግን ራስህን ያነሰ ሆኖ ታገኘዋለህ እና ያ ራሱ መንፈሳዊ ገዛ ያደርግልሃል፣ በተወሰነ መልኩ ነገሮችን ለማስተንተን እድል ይሰጠሃል። አንዳንድ ጊዜ እንደዚህ አይነት ቦታዎች መተንዝም ብለን ቁጭ እንላለን። ደስ ይላል ቦታው ኢንቫይሮንመንቱ እንደምታየው ካሊግራፊዎችን ማየት ትችላለህ። በጣም ስናቸው ውስብስብ ናቸው። ብዙ ጊዜ ጥንታዊውን ዘመን ስናስበው ያው ጊዜም አላቅም ከጎጆ ቤት ጋር ከምን ጋር እያያያዝን ነው የምናስበው እና እንዲህ አይነት ኪነጥበብ የሚስተዋልባቸው ሆነ አረብኛዎቹ የተጻፉበት በሩ ላይ ያሉት ነገሮች ብታይ በመቶ የሚቆጠር አመታት እድሜ ያላቸው ናቸውና። በጣም ይገርም ብቻ። ይህንን ያሰራው ንጉስ ሱልጣን አህመድ አንደኛ በ19 ዓመቱ ነው። እንግዲህ ይህን ግንባታ ፈንድ አድርጎ በወቅቱ ቀላል የማይባል ፋይናንሺያል እንትን የሚፈልግ ነው፣ ትልቅ አቅም የሚፈልግ ነው። በክረምት ብዙ ንፋስ ሲመጣ ይህንን በሮቹን በትላልቅ በወፍራም የቆዳ ገበር ይሸፍኝታል። ሰዎች በጎን በኩል ከፈታ አድርገው ይገባሉ። እነዚህ በሮቹ ላይ የፈሰሰበትን ጥበብ ተመልከት። አሁን ይሄ አራት መቶ ዓመት የሞላቸው በሮች ናቸው። ስታያቸው በጣም ውስብስብ አሰራር የተያዙ ናቸው። የእብነበረድ ቅልቅል እንግዲህ በምን ቴክኖሎጂ በዛ ዘመን እንደሰሯቸው ስታይ ግራ ይገባሃል። እንዴት ያደግ ሊገነቡት እንደሆነ ተመልከት። ይህንን ካሊግራፊ ጥበብ ተመልከት። ሻንደሌሩን ተመልከት። ከላይ ጀምሮ ተንጠልጣይ የመብራት ተንጠልጣይ ስርዓት ነው ያለው። ምሰሶዎቹን ተመልከት ምን ያክል ግዙፍ እንደሆኑ። ዛሬ አራት መቶ ዓመት በምን አይነት ቴክኖሎጂ ይህንን ነገር ሰሩት ብለ ስታስብ ለመገረም ትገደዳለ። እነዚህ አሁን ወደ ሁለት መቶ የሚደርሱ ተመሳሳይ መች እንትኖች ናቸው ያሉት፣ መስኮቶች ናቸው ያሉት። ስቴንድ መስኮቶች ይሏቸዋል። በልዩ ትዕዛዝ የሚሰሩ ናቸው። ቱን ቴክኖሎጂ የኦፕኒንግ ትን የፈተኑ ስራዎች ናቸው። እንዲህ አይነት ቦታ ስትገባ ነው ውስጥ እንስ ብሎ ሰማ ልትተናነስ የሚያስገድድ እንዲህ አይነት እንትኖች ናቸው። እዛ ውጭ የካሊግራፊ ጥበቡን ተመልከት። ቱርኮች አረቦች አይደሉ ነገር ግን እጅግ በጣም በዓለም አቀፍ ደረጃ ተወዳዳሪ የሆነ የካሊግራፊ ስራዎችም ከረጅም ጊዜ ጀምሮ ይጠቀሙ ነበር። በካሊግራፊ የታወቁ ብዙ አርኪቴክቶችም ነበሯቸው። ምክንያቱም ውበቱን ማሳመሩ ላይ በጣም ትልቅ ሚና የወስዱ ነበሩ ማለት ነው። ከዛ ውጭ በብዙ አገነባቦቻቸው የድምፅ እንትኑን የሚቆጣጠሩባቸው ሂደቶች ነበሩ። እንትን ያደርጋሉ። አሁን ሜማር ሲናን ብዙ ቴክኒኮችን ይጠቀም እንደነበር ይነሳል። እንትኖችን በወቅቱ የነበሩ የቴክኖሎጂ ጥረቶችን ለመሸፈን ልዩ ልዩ ቴክኒኮችን ለምሳሌ ጭስ ያጨሳሉ። የጭሱን አወጣጥ ምን እያዩ ለግንባታቸው በዛ መልኩ እንትን የሚያደርጉበት ነበር። እንዲህ የቴክኖሎጂ እንትኖቻቸው ዛ ቴዶ ላይት የለም፣ የተለያዩ እንትን ማንሻ መሳሪያዎች የሉም፣ ግን ያን ያንን በተለያዩ መንገዶች ለመሰፈል ይሞክሩ ነበር። ብሉ ሞስክ የሚባለው እንግዲህ ቅድም እንደነገርኩ በዚህ ምክንያት ነው። እነዚህ ከኢዝኒክ ከሚባለው ቦታ ላይ በእጅ ተሰርተው የሚመጡ የተለበጡ እንትኖች ናቸው። ጠጠር አይነት እንትኖች ናቸው። በነዚህ ምክንያት ብሉ ሞስክ ተብሎ ለመታወቂያ በቃው ይሄ መስጊድ ነው ማለት ይሄ እዚህ የምናየው ደግሞ የሙአዚኖቹ የሚሰግዱበትና አዛን የሚያወጡበት ሰገለት ነው። አሁንም ድረስ ሬስቶሬሽኑ የሚካሄድባቸውን ማየት ትችላለን። ተሸፍነው ሪስቶር ይደረጋሉ። የመሰገድ ይቀጥላል። ኖርማል አገልግሎቱን እየሰጠ ይቀጥላል። እዛ ጋር የምታየው ደግሞ አስተማሪዎች የተለያየ ሴርሞን የሚሰጡበት ወጣ ያለ ሰገለት ላይ ሆነው ያስተምራሉ

መንገድ መመስከር ይቻላል። ይደባን የሚበላሽ ይሄ የምታየው ይሄ የሰጎን እንቁላል፣ ከሰጎን እንቁላል የተሰሩ የመብራት ቅርፊቶች ናቸው። ውስጣቸው መብራት አላቸው። በዋናነት ነፍሳት እንዳይበዙ፣ ኢንሴክቶች፣ ሸረሪት ምናምን አይነት ነገሮች እንዳይበዙ ለማድረግ የሰጎን እንቁላል ይጠቀማሉ። ምክንያቱም የሰጎን እንቁላል አይወዱም። ሸረሪት ምናምን ዲህ አይነት ነገሮች ይርቃሉ ተብሎ ስለሚታሰቡ ከዛ ውጭ እንግዲህ አሁን ዘመናዊ ነገር ማዋሃድ እንደተቻለ ታያለህ። ለምሳሌ እነዚህ ቀደም ብሎ በሻማ በምን ነበር የሚደረጉት፣ እንደ ፋኖስ አይነት ነበሩ። አሁን ግን ውስጣቸው በዘመናዊ እንግዲህ ከቶማስ ኤዲሰን በኋላ እንግዲህ አምፖሎጂ መሆናቸው ማየት ትችላለ እና ጥንታዊም ነው ዘመናዊነትንም ስንቃል ሁሉንም አንድ ላይ አዋህዶ የያዘ ነው። ክቡራትና ክቡራን ውድ ተመልካቾቻችን እንግዲህ ከወደ ጋዜጠኛ ኢስሃቅ እሸቱ ጋር በኢስታንቡል ተርኪ ተገኝተን ታሪክን፣ እምነትን በእንዲሁም የኪነ ህንፃ ጥበብን ከዚሁም ባሻገር ደግሞ ቴክኖሎጂንም አጣምሮ የያዘ ብዙ ብዙ ሊነገርበት የሚገባ በጣም የሚገርሙ ነገሮች ያሉበትን የሱልጣን አሕሜት መስጊድን እንዲሁም የሃጊያ ሶፊያ መስጊድን ያስቀኝንበት ፕሮግራም ይህንን የሚመስል ነበር። ቀሪ የበዓል ፕሮግራማችን የሚቀጥል ይሆናል አብራችን